ስለዚህ ባልዋ ደግሞ ድርጅቱ እያዝልኝ ምክንያቱም የባሌ የሚስቴም ህልፈት እነሱ ተጠያቂ ናቸው፣ ምክንያቱም ልጅ እንዳትወልድ ነው ያደረጓ፣ ተነብረው፣ ይሄ በጎ አድራጎት ድርጅት ሳይሆን ከጀርባው ሌላ ተልኮ ስላለው ድርጅቱ መያዝ አለበት። የአቤልን ባክህ ይሄ ድርጅት እያዝልኝ ሚስቴም እነሱ ነው የገደሏት እንጂ እኔ ሌላ ሰው አይደለም ብሎ ነው ባሏን ያለቀሰ ነው የአቤል የለመነው ነበረው። ዛሬ ደግሞ በሌላ በኩል በአቤል ዘበኛ በኩል አዲስ ነገር ተፈጥረዋል። የአቤል ዘበኛ የሉል አዲስ ነገር አለኝ፣ ምስጢር አለኝ። ምስጢር ምነግራችሁ ምነግርህ ነገር አለው ብሎ እናቱና እህቱ ከክፍለ ሀገር ድረስ አዲስ አበባ እንዲመጡ አደረጋቸው። ይህም እያንዳንዱ እነግራቸዋለሁ፣ ተከታተሉኝ፣ ያላቸዋለሁ። ውድ ቤተሰቦች ቪዲዮን እስከ መጨረሻ ይዩት። በድጋሚ የዘበኛው ወይም የአቤል ዘበኛ እናትና እህቱን ከክፍለ አገር ድረስ አዲስ አበባ መጡ። እሉል ደውለውለት ማግኘት እንፈልጋለን አንተን ከበደ በአጠገብህ ደግሞ ብዙ አበበ፣ ሶሪ አበበ በአጠገብህ በአንተ አጠገብ የሚያወራን ብዙ ሚስጥሮች አሉ። ስለዚህ ለዛ ነው የመጣ ነው ብሎ እያንዳንዱ ነግረውት ነበረ። ከዛ ያለውን ነገር ሉል እያንዳንዱ ሲያስረዳቸው ጊዜ የአበበ እናት ደንግጣ ነበረ። ምክንያቱም ሊያ እንደዚህ አድርገዋለች። እዛ ቤት አለምነሽ አለም ትባል ነበረ። ባለም ነው የምትጠራው ነበረው እንደዚህ እንደዚህ ልጃቸው እንደዚህ ያድርጎናል ምክንያቱም የአቤል የአቤል ዘበኛ አንድ ወንድሙ እንደታሰረ ታውቃላችሁ። ከሊያ ጋር የፍቅር ግንኙነት ጀምረው ነበረ። ቤቱ ትሄድ ነበረ፣ ብዙ ሰዎችን ይዛ ነው ምትሄደው ነበረው። በመኪና ተቀያይራት መጣ ነበረ፣ ብዙ ብረኔ ጋ አስቀምጣለች ብሎ ተናግሮ ነበር። በዛ ሰዓት እሱ እሱ እስር ቤት ሲገባ ጊዜ እኔ የት እንዳለች የትገባ አላቅም፣ ስልኳ ዘግታብኛለች ነው ያለው። ግን ግን አሁን መረጃ ምን ወጣ ልያ ቀጥታ ክፍል ሀገር እንደሸኛት የእሱ ቤተሰቦች ለአበበ ሳይነግረው እናቱ ይደውል ና አንድ ጓደኛችን ትመጣለች እዚህ ከቤተሰቦች ዋጋ ተጣልታለች፣ ስለዚህ እናንተ በእንግድነት ተቀበሏት ና ቤት ቀመጥ ብሎ እኔ ገደው መጣች። ስለዚህ አሁን እኔ የደነገጥኩት ልያ ብላ ስ ስጠራ ነው ልያ ልጅ እኛ ቤት መታ ነበር እኛ ቤት መታ ነበረ። ሶስት ቀን እንግድነት ተቀምጣ ነው። ከዛ በኋላ በደንብ ተንከባክበናት ምን ብለናት ነው ሄደችው። ከዛ በኋላ አበባ እኛ ጋር ሲደውል ጊዜ እክሌ የምትባል ልጅ እኮ እኛ ጋር መተን ነበረ፣ ወንድምህ አንተ ጋር እናንተ ጋር ትቀመጥ እንግድነት ትቀመጥ ብሎ እኛ ጋር ልኳት። እንዴት አልነገራችሁኝ? የመስዋ እኮ ብዙ ወንጀል የሰራችናት የሰውን ሕይወት የቀጠፈች ናት እንዴት አልነገራችሁኝም? ብሎ ብዙ ነገር ተናዶ ተናገርና ትሎ ብላችሁ ወደ አዲስ አበባ ነው የሆነ የምነገራቸው ሚስጥር አለ ከዱልገ ተገናኙ ብሎ ነው ያመጣን። ስለዚህ ሚስጥሩ ምንድን ነው? ያው ሶሪያ ፊልድ ወንድሞ እንድታሰራ አያውቁም በመጨረሻ ነው የተነገራቸው። ስለዚህ ሊያ ክፍለ ሀገር ድረስ ለምንድን ነው የሄደችው የአበበ ቤተሰብ ጋር ለምንድን ነው ሂዳ የተቀመጠችው? ሶስት ቀን በሆኑ ምን ልታጣራ ነው? እነሱም እዚህ ወጥመድ ውስጥ ልታስገባቸው ነው ወይስ ምንድን ነው? ምክንያቱም አበበ በዚህ ጉዳይ ላይ እጁ የለበትም፣ ግን ወንድሙ በእሷ የመጣ ያው እስር ቤት ነው ያለው። ዛሬስ ቤተሰቦቹ ጋር ለምን ሄደች? እሱ እንዴት እዚህ የተፈለገች ወንጀል እንደሰራች ያወቀ እንዴት ቤተሰቦቹ ጋር ይልካታል? እኛ ጋር ሶስት ቀን በጣም ትሁት በጣም ጥሩ ልጅ ናት። ሰው ቀን አድርጋ ማታይ በቅ በሁሉ ነገር ዋቸር የሆነች ልጅ ናት። መታለች ሶስት ቀን በሆኖኛ ጋር ተቀመጠች። እዚህ ጋር ሰው ነፍስ ታጠፋለች ግን እሷ እዛ ክፍለ አገር ለክፍለ አገር ተደብቃ ነው የምትቀመጠው የነበረው ሶስት ቀን ከተቀመጠች በኋላ ስልክ የላትም። ስልኳ ዘግድግታ ጋን አድጋ ነው። ምንም በቃ እኔ ለምን መጣሽ? እንኳን ምንድን ነው ከቤተሰብ ጋር ለምን? አይ ከቤተሰቦቼ ጋር በትንሽ በንብረት የመጣ ተጋሽተ ነው። ለዛ ትንሽ ክፍለ ሀገር ሂጄ እረፍት ላድርግ ብዬ መጥቼ ነው እንጂ ሌላ ነገር አይደለም ብላ ሸፋፍነዋለች። ላ ከይሄ ጉድል በሙሉ ሰርታለች ወይ? አዎ እንደዚህ እንደዚህ ከዛ የአቤልን ዘበኛ ተደውሎ እናቱና እህቱ እንዲያገኝ ሉኢል ደውሎ ጥርቶት ነበረ። እሺ እመጣለሁ ብሎ ያኔ ብቻ የተንተባተበ ያወራ ነበረ ማለት፣ የሆነ ፍራቻ ነበረ ውስጡ ላይ። በመጨረሻ ግን እናትና እህቱ አዲስ አበባ እንደመጡ ያወቁ የሊያ ተላላኪዎች ናቸው መሰለኝ አበበ ሊይዙት የተከታተሉት እሱ ደግሞ የሆነ አልጋ ቤት ውስጥ ይዤ ተደብቄ ቁጭ ብያለሁ፣ ወደ አንተ ልመጣ ስል ሰዎች ይከታተሉኝ ያለ ከአቤል ቤት ወጥቻለሁ። የአቤል ዘበኛ ነው ቤት ነው የሚጠብቀው ምክንያቱም እሱ ላይ ምንም አይነት መረጃ የተገኘ ስላልሆነ አቤል አሁንም አምኖ ቤቱ እንዲጠብቅ ነው ያደረገው። እንኳን ያ ነገር ከተከሰተ በኋላ ከቤቴ ውጣ፣ አንተ ነው እንደዚህ ያደረከኝ ቤቴ ስ በስነሳት አልጠበክም አላለውም። ምክንያቱም አልጠረጥረውም ምንም ነገር ስላልተገኘበት ወንድሙ በአጥፋው መቼም እሱ አይቀጣም። ወንድሙ እሱ ፍለጋ በመጣበት ነው ይሄን በሙሉ ጉድ የአቤል ጉድ የሰራ። ስለዚህ እናቱ ደግሞ እንደዚህ ሰዎች የተከታተሉኝ ነው ሰዎች ከልክ አቤል ቤት ስወጣ ጀምሮ የተከታተሉኝ ነው ምን ላድርግ ብለህ ነው በቃ የሆነ አልጋ ይዤ ነው ቁጭ አልኩኝ ስል ጊዜ እናቱ ስታ ነው የወደቀችው። ገና በመሀል ቀረጻ ተቋርጦ ወደ እሷ ሐኪም ቤት እንድትሄድ ነው የተደረገው። እሱም ያለበት ቦታ በስልክ የተደዋወሉ ወደ አውቶቡስ ተራ ልውል ብዙ ሆኖ ተደራሽቶ ነው የሄዱት። ምክንያቱም የእነሱ ሰዎች የሊያ ሰዎች ብዙ ሊሆኑ ስለሚችሉ ወደዛ አምርተዋል። እና በአቤል ጉዳይ ላይ ብዙ ጉዳዮችን የወጡ ነው። ሊያ አንድ ቤት ብቻ ድንም የቀራት ከትላንት ወደ ያለፈችም ጓደኛዋ የሊያ ተላላኪ ነበረች። ሊያ የእሱ አላቃ ብትሆን፣ ያቺ ደግሞ የሌሎቹ አላቃ ነበረች። እና ይሄ በሙሉ ስድስት ሳ ስድስት አባል ሆና ስሰራ አካላ ጉዳይተኛ የሆነ ባሏን እንኳን ሳያቅ ነው ይሄ ጉድብ ደሞ የምሰራው ነበረው። ሌላ ቦታ ቤተ ገስታ እንደኖሮችም ምንም ባሏ የሚያቅ ሰው የለም። ሰፈር የሚያቅ ሰው የለም። በቃ የበጎ ድርጅት ነው የምሰራው ብላ ነው የምትወጣ ነበረው። ሊያ ያልገባችበትና ያልወጣችበት ቦታ የለም። ምን አይነት እርኩስ ሴት እንደሆነች እኔ አላቅም። በዚህ ልክን ሰውን በዚህ ልክን ከህይወቱን ህይወቱ ጥሎ እንዲሄድ ትዳር እንዳይመስረት እንዲሁ ሃይማኖቱ፣ ምን አይነት ሃይማኖት ነው? በዚህ ልክ እንዴት ነው? አገራችን ላይ ምን አይነት ሃይማኖት ቢሆኑ አገራችን ላይ፣ አገራችን ላይ በሃይማኖት እኮ ሁሉም በሃይማኖቱ ጠንካራ ነው። በሃይማኖት ላይ የማይደራደር ህዝብ እኮ ነው። ይሄ አሁን የመጣ ሃይማኖት ምን አይነት ሃይማኖት ነው? ለምንድ ነው ሁሉም ሙስሊም ክርስቲያኖች ሳይለይ እነዚህ ሰዎች እንዲሁ በጋዝ በላይ ላያቸው ከፍቃ፣ እኔ ምንም አይመስለኝም የምር እንደዚህ ትውልድን የሚያጠፋ ሃይማኖት እኔ ምንም ቢደረጉ ምንም አይመስለኝም ምክንያቱም ሰው እንዳይወልድ እንዳያገባ እንዳያድግ ነው የሚደረገው የሆነ ጥፋት ካጠፋ የሰውን ህይወት የሚያጠፉ የሰውን ደም እንደ ውሃ የሚያፈሱ እነዚህ ምናቸው ነው ለእነሱ እንክብካቤ የሚሰጣቸው ምናቸው ነው ክብር የሚሰጠው ምናቸው ነው ለእነሱ ርህራህ የሚኖረው የኢትዮጵያ ህዝብ ማንም ማንም ሳይለይ ሁሉ ኦ ብሎ ተነስቶ እነዚህ ሰዎች ከሀገር እንዲጠፉ ማድረግ ነው። ምክንያቱም የዋናው የድርጅቱ ዋና ኃላፊዎች ከውጭ ሀገር መጥቶ ነው የተባለው። ስለዚህ መንግስት እንዴት በዚህ ልክ ዝም ሊለው ቻለ? በምን ሁኔታ ነው ለእሱ ገቢ የተደረገለት ነው ወይስ በምን ሁኔታ ነው፣ በዚህ ልክ ይህን ህዝብ ያለቀ የሆነ ጥፋት ካጠፋ ይረሸናል። አለዚያ ምንም ሳይመስላቸው ነው የሚገደሉት። እንኳን በስነሳት ካላጠፉ ካላጸዱት ሰው የተገደለበት ቦታ በስነሳት ካላጸዱት ሴቶችን መዛ ይገደላሉ። ምን አይነት አማርኛ ምን አይነት ህሊና ቢኖራቸው ነው? ሰዎች እኮ ናቸው። ሰው ሆኖ በሰው ላይ እንደዚህ ነገር እንደዚህ አይነት ጭካኔ ይኖራል? በቃ ሃይማኖቱ በደም ብቻ መታጠቡ ነው የሚላቸው። ደም ካላዩ የሚያመልኩት አምላክ አይመለክላቸውም ነው መቼም እነሱ ሴጣን ነው የሚያመልኩት እንጂ እውነት ፈጣሪ፣ ሰማይና ምድር የፈጠረ ፈጣሪ ቢያመልኩ ኖሮ በዚህ ልክ አይሆኑም ነበር። ምክንያቱም ነገ ጀነት እንገባለን ወይ ገነት እንገባለን ብሎ ስለሚያስቡ ማለት ነው። ግን የሴጣን ስራ መጨረሻው ይሄ ነው፣ የሰው ደም ማፍሰስ። የሰውን ህይወት ሲያጠፉ ምንም አይመስላቸውም። ለዛውም ደግሞ ከጎዳና ላይ እያንዳንዱ ልጆች አንስተው ካራቴ መማር ሰው እንዴት እንዴት እንደሚገደል ሰውን ማሰቃየት አይፈልጉም። በነገራችን ላይ ሊያሰቃዩ እኮ አይፈልጉም። ወደውን ጸጥ የሚያደረጉት እንዲ ፈጣሪ ነ ብሎ ነው የመጡት ረብስ ሚላ እንደዚህ አይነት ነገር አላ በአይኔም እንዳያሳየኝ፣ በአይኔም እንዳያሳየኝ፣ በጆሮዬ ሰምቻለሁ በአይኔ እንዳያሳየኝ። የአይምሮ የሚከብድ ነገር እኮ ነገራችን ላይ የሚሰማው የአይምሮ የሚከብድ ነገር እኮ ነው። በህፃናት ላይ በወጣት ላይ ገና አድገው ተምረው አገርን የሚረከቡ ወጣት እኮ ናቸው። ያልሆን ነገር የሚያስተምሯቸው የበጎ አድራጎት ድርጅት ተብሎ ተከፍቶ፣ ከላይ ትክክል የበጎ አድራጎት ድርጅት ነው። ልጆችን ምናምና የሚንከባከባሉ። ልጆቹ ትንሽ አደግ ሲሉ ጊዜ ታች ግራውንድ አለ። እዛ ነው መጥፎ ባህሪ በሙሉ የሚማሩት። ልጆቹ ከዛ ከዛ መውጣት አይፈልጉም። በተለይ የሚሰበሰቡ ልጆች እዛ ድርጅት ውስጥ የሚገቡ ልጆች ምንም አይነት ጥያቄ የሌላቸው ልጆች ናቸው። ምንም አይነት ጥያቄ የሌላቸው ልጆች፣ ምክንያቱም ምንም አይነት ጥያቄ የሌላቸው ልጆች በቀኛ እናት አባትነን ብሎ ያሳድጓቸዋል። አረመኔ ጭካኔን አይነት ባህሪ ነው የሚያስተምሯቸው። በዚህ ጉዳይ ላይ እኔ ብቻ የእውነት ሀገራችን ላይ እንደዚህ አይነት ባህሪ ካለ ሁሉም ተነስቶ ከሀገር እንዲጠፉ ማድረግ ነው ማንም ሴት ወንድ ሳይል ለምን ነገ የሁላችንን ቤት ያንኳኳል። ግዴታ እኛ ቤት ስላልደረሰ አይደለም ወንድሞች ሊደርስ ይችላል፣ ልጆቻችን ጋር ሊደርስ ይችላል፣ የወንድሞቻችን ልጆች፣ የእህቶቻችን ልጆች ላይ ሊደርስ ይችላል። ግዴታ እኛ ልጆች ስለሌለን አይደለም፣ ወይስ ግዴታ ወንድም የለንም እህት የለንም ተብሎ የሚተው ነገር አይደለም። እንደዚህ አይነት ሃይማኖት ኔ የሀገራችን ላይ ለሰከንድ ለሰከንድ እንኳን ለደቂቃ ለሰከንድ ሊቆይ፣ ግን እኔ ምንም አይነት አይምሮ ሊቀበልም አይችልም። ግን ድርጅቱ ከተከፈተ ሰላሳ ዓመቱ ነው። በቀላሉ ማለት ነው ደግሞ ቀለል አድርጎ እኮ ነው የሚናገሩት። ቀለል አድርጎ ምንም አይመስላቸውም። የሌባ አይነ ደረቅ የሚባሉ እነሱ ናቸው። ምንም አይመስላቸውም። በቅ እንደዚህ አድርገና እንደዚህ አድርገን እንደዚህ እናደርጋለን፣ እንደዚህ ሰው ገለና ሲሉ ደግሞ ምንም አይነት ጸጸት በፊታቸው ላይ አታዩም። ከእንደዚህ አይነት ነገር አላህ ይሰውራል ከእንደዚህ አይነት መጥፎ አይነት ድርጊት አላህ ይሰውራል። አቤልም ከነዚህ ጉዳይ ከዚህ ከገባበት አደጋ አላህ ስብሃነተዓላ ነጃ ይበላው። ወጥመድ ውስጡ ነው ያስገቡት ማይወጣበት ወጥመድ ውስጡ ነው የከተተችው። ልያ ተብየዋ የእጇ ፈጣሪ በቅርብ ያሳያት፣ የምትረቅጠውን መሬት ክዳት እንጂ ሌላ የሚባል ነገር የለም። ለማንኛውም አቤል ነጻ የሚወጣበት ጊዜ ቅርብ ሆነ። ሁላችሁ በሄዳችበት በሙሉ በኮሜንት ፍትህ ለአቤል ፍትህ ለአቤል ማለት አለባቸው። ምክንያቱም እኛ ሁላችንም አቤል ንጹህ መሆኑ ስለምናቅ ፍትህን መጠየቅ አለብን። እኛ ተባብረን ለአቤል ፍትህ ከጠየቅን እመኑኝ ሁሉ ነገር ይስተካከላል። ደግሞ እውነት አቤል ጋር ስላለ ያሸንፋል እንጂ አይሸነፍም። ሊያ በቅርቡ ትያዛለች። እውነትን ይወጣል። የአቤል ጓደኛ ማን እንደገደላት በቅርቡ እውነቱ ይወጣል። በአቤል ላይ የጮሁ ውሾች በሙሉ እንዳለ አርፎ በቄታቸው ቁጭ ብሎ ያፍራሉ። ኢንሻላ ፍትህ ላቢል በሉ። ሰላም አሌይኩም ረቱላ በረካቱ። ወዳቸው ላይክ አድርጉ ደግሞ